ወገኖቻችን ሙስሊሞች አብረን ነው የኖርነው አብረን ነው የኖርነው እንደ አብረን ይህን ያህል ዘመን ኖረናል እንደ ግማሹ ክርስቲያን ነው ግማሹ ሙስሊም ነው ያንን ወገን እንዴት ያደርገዋል ሊለያዩቸው ሊከፋፍሏቸው የሚጥሩ አሉ አትስሟቸው አትስሟቸው ኢትዮጵያውያን ናችሁ። በኢትዮጵያነታችሁ እመኑ። በኢትዮጵያነታችሁ ኩሩ። አንድ አስታውሳለሁኝ በስሳ ስምንት አመተ ምህረት ነው ሐዋሳ ሳለሁ አሩሲዎችና ሲዳማዎች ሲዳማዋይ ጥቁር ውሃ የምትባላለች ቦታ እዛ ተሰብስበው አማራን እናጥፋ አሉ። አማራን እናጥፋ በደርገ ጊዜ ነው አማራን እናጥፋ አሉ። አንድ ትልቅ ሽማግሌ ቆሙና፣ ሽማግሌ አያጥፋ ሽማግሌ ትልቅ ነው። አዎ፣ ተሳሎ ላቡከ ወይ ነግረከ ነው የሚለው መጽሐፉ ሽማግሌ አማራን የምናጠፋው ከጀምረን ነው አሉ እኛ በአካባቢ ያለውን ነዋ አሉ። እ እናጥፋታን ከአስመራ ከትግራይ ከጎንደር ጀምረን እያጠፋን እንምጣ አሏቸው። አሁንም መልስ ለማሳጣት ነው የማ እንዴት ይቻለናል በየተሳልፈን እንዴት ሁለት ብለው በዚህ ስብሰባው ፈረሰ ቀረ ማለት ነው እና ሲዳሞን ወደ መንገድ የሰራ ትምህርት ቤት የሠራ ልማት ያቋቋመ ማረኛውን ያስተማረ ሁላችን በዙ ጊዜ በዛ ኑረዳል ራ አማራ ለወረሞ ተገዛ እንጂ አማራ ወረሞን አልገዛም። የዛ ተገዥ ሁኖ እዚያ የሚያገለግለው አማራ ነው። ከኦሮሞቹ አልነቃም፣ ከኦሮሞቹ አልነቃም። መሪዎች ባካቸው የበቃቸው መሪዎች ቢበቃቸው ምን አለ! ለህዝቡ ብታስቡ ምን አለ! እግዚአብሔር ለሀገራችን ሰላምን ይስጠን። በየቦታው የሚዋደቁ ወንድሞቻችን እጅግ ያሳዝናል እጅግ ያስለቅሳል። ይህንን ሁሉ ጠጥ አድርጎ ቤታቸው ልጆቻቸው ጋር አንድ ላይ ለመሆን ያውቃቸው። የመሪውንም ክፍል እግዚአብሔር ያስተካክልልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ